ሰላም ሰላም እንዴት ናችሁ? ውድ ጠልሰም ቻናል ቤተሰቦቻችን ዛሬም እንደተለመደው በሌላ ቪዲዮ መጥተናል እስከ ፕሮግራሙ ፍጻሜ አብራችሁ ተቆዩ ዘንድ ግብዣችን ነው። ይህንም ፔጅ ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች ታደረሱ ዘንድ በትሕትና እንጠይቃችኋለን። ለምን ትመታኛለህ ሕማማት ከተሰኘው ከዲያቆን ሄኖክ ኃይሌ መጽሐፍ ላይ ጋበዝናችሁ ናችሁ። ጌታችን መጀመሪያ የተወሰደው ክፋትንና ተንኮልን ወደ ተሞላው ሽማግሌ ወደ ሃና ነበር። በሕጉ መሠረት ብቻውን ለመመርመር ሥልጣን ባይኖረውም አሳስሮ እስከ እልፍኙ ድረስ አስመጣው። ከፊቱ ካስቆመው በኋላ ሃና ጌታችንን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችንም ሲያስተምር የካህናት አለቆቹ ሃናና ቀያፋ ብዙ ጊዜ ሰምተውታል። ማን ሥልጣን ሰጠህ ብለው ሲጠይቁትም ነበር። በምሳሌ ሲያስተምር ምሳሌው የተናገረው ስለ እነርሱ እንደሆነ አውቀው ሲበሳጩም ነበር። አሁን ካሳሰረውና ካስመጣው በኋላ ግን ትምህርቱን ሰምቶ እንደማያውቅ ሆኖ እንዳዲስ ጠየቀው። ጌታችን እኔ በግልጥ ለዓለም ተናገሩ አይሁድ በሚወሰብሱት በምኩራብና በመቅደስ እኔ ሁልጊዜ አስተማሩ በስውርም ምንም አልተናገርሁም። ስለምን ትጠይቀኛለህ? ለእነርሱ የተናገርኩትን የሰሙትን ጠይቅ፣ እነሆ እነዚህ እኔ የተናገርኩትን ያውቃሉ ብሎ መልሶለታል። ይህንንም ሲል በዚህ ቆሞ የነበረው ከሎሌዎች አንዱ ለሊቀ ካህናቱ እንዲህ ትመልሳለህን ብሎ ኢየሱስን በጥፊ መታው። የኦሪትን ሊቀ ካህናት ደስ ለማሰኘት ብሎ የአዲስ ኪዳንን ሊቀ ካህናት ፊቱን በጥፊ መታው። የጌታችንን ፊት በጥፊ በማማታቱም ከዚያች ሰዓት ጀምሮ ለ18 ሰዓታት የሚቀጥለውን የጌታችንን መደብደብና ግርፋት አስጀማሪ ሆነ። ነቢዩ ዳዊት አቤቱ ፊትህን እሻለው ያንተን ፊት አቤቱ እሻለው ፊትህን ከኔ አትመልስ ብሎ የዘመረለት የአምላክን ፊት የህሎሌ በጥፊ መታው። መላእክት ሊያዩት የማይቻላቸው በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው የሚቆሙለትን ፈጣሪን ፊቱን በጥፊ መታው። ነብዩ ሙሴ እባክህን ፊትን አሳየኝ ብሎ የለመነውን ፈጣሪ አንድ ሎሌ በጥፊ ሲመታው ቢያይ ምን ሊሆን? ቅዱስ ኤፍሬም ይህን ሎሌ እንዲህ ሲል ይጠይቀዋል። አንተ ክፉ ባሪያ እስቲ ንገረን ጌታችንን ስለምን በጥፊ መታኸው? ባሪያዎች ሁሉ ነፃ በሚለቀቁበት ዕለት ነፃነታቸውን ሊቀበሉ ሲሉ በጥፊ መቷቸው ነበር። ነፃ ሊያወጣ በመጣ ጊዜ በጥፊ መታኸው። በጥፊ በማታት ከጌቶች ሐናና ቀያፋ ሽልማትን አገኛለሁ ብለ ተመኝተ ይሆን? ክርስቶስ ሰማያዊ ጌታ መሆኑን አልሰማህም ይሆን? ኢየሱስም መልሶ ክፉ ተናግሬ እንደሆንኩ፣ ግን ስለ ክፉ መስክር፣ መልካም ተናግሬ እንደሆንኩ ስለምን ትመታኛለህ? አለው። ጌታችንም በጥፊ በተመታ ሰዓት እንኳን የቁጣ ንግግር አልተናገርም። በሊቀ ካህናት ሸንጎ ፊት በጥፊ በተመታ ጊዜ አንተ በሕግ ልትፈርድብኝ ተቀምጠ፣ ያለ ሕግ እመታ ዘንድ ታዛለህ? ብሎ ተናግሮ ዳኛው ሊቀ ካህናት መሆኑን ሲነግሩት ይቅርታ እንደጠየቀው እንደ ቅዱስ ጳውሎስ ጌታችን ያለ ሕግ ለምን ተመታው ብሎ አልተካሰሰም። ለመታው ሎሌ ግን ልብ የሚነካ አጠያየቅ ለምን ትመታኛለህ ብሎ ጠየቀው። ግራህን ሲመቱ ቀኝን ስጥ ብሎ ያዘዘው ጌታ ለምን ትመታኛለህ ያለው ለምን ይሆን? ጌታችን በዕለተ ዓርብ ያ ሁሉ ጅራፍ ሲወርድበት ለአንድም ጊዜ ለምን ትመቱኛላችሁ ብሎ አልጠየቀም? የሸዋ አክሊል ሲደፉበት ለምን ተወጉኛላችሁ ሲተፉበት ስለምን ትተፉብኛላችሁ ብሎ አልነበረም። የሎሌ የመታው ጥፊ ከዚህ ሁሉ ጅራፍ በልጦ ለምን ትመታኛለህ ያሰኘው ለምንድነው? ሊቃውንት ሊቃውንት እንዳብራሩት ጌታችንን በጥፊ የመታው ሎሌ ጌታችን በቤተ ሳይዳ የመጠመቂያ ስፍራ ከ38 ዓመት የአልጋ ቁራኝነት አላቆ አልጋህን ተሸክመ ሂድ ብሎ የፈወሰው ሰው ነው እኛ መጻጉ ወይም በሽተኛ ብለን የምንጠራው ግሪካውያን በስንክሳራቸው የሩስ ብለው የጻፉለት ይህ ሰው ገና በተፈወሰበት ዕለት ጌታችንን ወደ አይሁድ ሄዶ በሰንበት አልጋን ተሸከመ ያለኝ እርሱ ነው ብሎ የከሰሰ ሲሆን፣ ዛሬ ደግሞ ከዓመታት ስቃይ ያላቀቀውንና የሚብስ እንዳይደርስብህ ደግመ ኃጢአት አትስራ ብሎ ያስጠነቀቀውን በጥፊ በመማታት የሚብስ ፍርድ ለራሱ አከማቸ። ጌታችን ይህንን ሰው ለምን ትመታኛለህ አለ ብሎ የጠየቀውም ከጥፊው በላይ ባዳነው ሰው እጅ መመታቱ ዘልቆ ስለተሰማው ነበር። ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ስለምን ትመታኛለህ የሚለው ንግግርም አልጋህን ተሸከመ ሂድ ከማለት ውጪ ምን ክፉ ቃል ተናግሬ አለሁ የሚል መልእክት የሚያስተላልፍ ነበር።